አባ ማትያስ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የአስክሬን ሽኝት ላይ የነበራቸውን ሐዘን የሚገልጽ በጣም የሚደንቅ የሆነ ፎቶ ሶሻል ሚዲያ ላይ ሲዘዋወር ነበረ። እሱም ፎቶ ያነሳው አንተነህ ሙፍቲ ሐዘን በጣም ጎርቶናል አይደል? በጣም አዝነናል። የእሳቸውን ሐዘን አባ በደንብ ገለጹልን። በቃ ሌላ ፎቶ አያስፈልግም። ልክ ሲገቡ ሳያቸው በእርግጠኝነት የሆነ ፎቶ እንደማገኝ እርግጠኛ ነበርኩ። ማን እንደምታነሳ ግን ጠቅላይ ቤተ ክህነት ከእውቅና ውጭም አንድ ቢሊዮን ብር የሚደርስ ገንዘብ ከባንክ ተበድረው አገኘኋቸው ያላቸውን የቅድስት ሥላሴ ዩኒቨርሲቲ ፕሬዚደንት አቡነ ፊሊጶስን ሲመረምር መቆየቱን መግለጹ አይዘነጋም። ጳጳሱ በበኩላቸው የተበደርኩት ዩኒቨርሲቲ ላስገነባ ነው፣ ቤተ ክህነቱ በስራዬ ጣልቃ መግባቱን ማቆም አለበት ሲሉ ምላሽ ቢሰጡም ባሳለፍ ነው ግንቦት ግን ቅዱስ ሲኖዶሱ የመወያያ አጀንዳ አድርጎት እንደነበርና ውሳኔ እንደተላለፈበትም ይታወሳል። የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል። በቤተ ክርስቲያናችን ህልውና ላይ የተነሱ አካላት የላከዋቸው እንዳሉ በሚመስል መልኩ። ሰላም! ውድ የነጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? ቀደም ብላችሁ ባደመጣቸኋቸው መረጃዎች ወደ እናንተ መጥቻለኝ ከሰሞኑ እጅግ በጣም መነጋገሪያ የነበረው የብፁዕ ወቅዱስ አቡነ ማትያስ በሃጂ ሙፍቲ ኡመር እድሪስ አስከሬን ፊት ቀርበው ያደረጉት ስንብትና የሀዘን አገላለጽ ስሜት ብዙዎችን እያነጋገረ ይገኛል። ይህን የአባታችንን የሀዘን ስሜት ፎቶግራፍ ያነሳው አህመድ ነጋ የተባለው ካሜራማን በወቅቱ ስለነበረው ሁነትና ሂደት ምን ይመስል እንደነበር መግለጫ ሰጥቷል። ከዚህ ጋር ተያይዞ ብፁ አቡነ ፊሊጶስ እየተነሳባቸው ያለው ጉዳይ እጅግ በጣም ከብድ ያለ የቤተ ክርስቲያናችን አካሄድ ወዴት እየሄደ ነው የሚል ነገር ጥያቄ የሚ ያስነሳ ነው። እሳቸው ያለ ቅዱስ ሲኖዶስ ፈቃድ ከአባይ ባንክ የቅድስት ሥላሴ መንፈሳዊ ኮሌጅን ካርታ ሲይዘው ከፍተኛ ብር መበደራቸው እየተሰማ ይገኛል። ሌላው ደግሞ ብፁዕ ቅዱስ አቡነ ማትያስ የቅዱስ ሲኖዶስ ጠቅላላ ምልአተ ጉባኤ መክፈቻ ስነ ስርዓት ላይ ያቀረቧቸው ንግግሮችና የቤተ ክርስቲያናችን ችግሮች የሚመስሉበትንና ያሉበትን ደረጃ የሚገልጥ ከትግራይ ቤተ ክህነት ጋር ስላለውም ጉዳይ ላይ መረጃዎችን ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው ወደ እናንተ እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር እያደረጋችሁ አብራ ሰላማችሁኝ እንድትቆዩ የምጋብዛችሁ ሙሉጌታ ስዩም ነኝ። ከሰሞኑ እጅግ በጣም የብዙ ሰዎችን ስሜትና ልብ የሰበረው የእስልምና እምነት የቀድሞው ፕሬዝዳንት የነበሩት የሃጂ ሙፍቲ ኡመር እድሪስ የስርዓተ ቀብር በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ በሚሊኒየም አዳራሽ በመገኘት በሃጂ ኡመር እድሪስ የአስከሬን ሽኝት ላይ እምባቸውን አፍስሰው ሀዘናቸውን መግለጣቸው ብዙዎችን ያስነባ ብዙዎችን ያነጋገረ ጉዳይ ሆኗል። በተለይ አብሮ መኖርን የሚወዱ የእስልምና እምነት ተከታዮች በሀጂ ሞት ብናዝንም በብፁዕ ቅዱስ አቡነ ማትያስ እምባ ሀዘናችንን ገልጠናል በማለት ብዙዎች ሲናገሩ እየተሰማ ይገኛል። ይህን የብፁዕ ቅዱስ አቡነ ማትያስን ስሜትና እምባን በተመለከተ አህመድ ነጋ የተባለው ካሜራማን በወቅቱ የነበረውን ጉዳይ እየተከታተለ እንደነበር ነው እየተናገረ የሚገኘው። እሳቸው ቅዱስ ፓትርያርኩና ሊቃነ ጳጳሳቱ ወደዚህ የአስክሬን ሽኝት ፕሮግራም በሚገቡበት ሰዓት ላይ እሳቸውና ሀጂ ሙፍቲ የነበራቸውን ቅርበት ስለማቅ እጅግ በጣም በክትትል ነበር እያንዳንዱ እንቅስቃሴያቸውን ስመለከት የነበረው ነው የሚለው አህመድ ነጋ የተባለው ካሜራማን ወይም ፎቶግራፈር እሱም በሚናገርበት ሰዓት ላይ ሁለቱ አባቶች የነበራቸውን ጓደኝነትና ቅርበትን ቀደም ብዬም ስለማቅ የሃጂ ሙፍቲ የፎቶግራፍ መረጃዎችን ዶክመንት አድርጌም ያስቀመጥኩ በመሆኑ የነበራቸውን ቅርበት ስለማቅ ይህን አጋጣሚ በጥንቃቄ እና በንቃት ነበር ፓትሪያርኩን እከታተላቸው የነበረው በማለት ነው መግለጫና ቃለምልልስ ያደረገው። በዚህ ሰዓት ላይ ነበር ከፓትሪያርኩ የፊት ገጽታቸው የሚወርደውን እምባ ባየበት ሰዓት ላይ ወደሳቸው ቅርብ ብሎ ይህንን አስገራሚ ብዙዎችን ያስገረመው ብዙዎችን ያስ ያስለቀሰው እና የሁለቱን ወዳጅነትና ቅርበትን የሚገልጠውን ፎቶግራፍ ያነሳው ማለት ነው። ይህን በተመለከተ የሰጠውን እስኪ ቃለምልልስ ከብዙ በጥቂቱ በአጭሩ እንዲያቀርብላችኋለሁ። አባ ማትያስ በተቀዳሚ ውፍቲ ሀጂ ኡመር ኢድሪስ የአስክሬን ሽኝት ላይ የነበራቸውን ሐዘን የሚገልጽ በጣም የሚደንቅ የሆነ ፎቶ ሶሻል ሚዲያ ላይ ሲዘዋወር ነበረ። እሱም ፎቶ ያነሳው አንተ ነህ። ከሀጂስ ጋር ያላቸውን ቅርበት በተደጋጋሚ ያስተዋልከው ነገር ይኖር ይሆን? የዲፕሎማሲ ወይንም የፖለቲካ ወይንም የምናምን አይደለም፣ ሪል ጓደኛ ማቾች ናቸው ሪል እየሄዱ እንኳን በር ሲያጋጥማቸው አንተ ላፍ አንተ ለፍ ብለው የሆነ ደቂቃ የሚቆሙ ሰዎች ናቸው። ይሄ ዝም ብለው የሚወጡ ሰዎች አልነበሩም። እንገናኝ እስቲ፣ ይሄ ሙስሊሙና የክርስቲያኑ ላይ ያለውን ነገር ለማቀራረብ የሆነ ነገር እንስራ፣ ቀድመን የሆነ ነገር መስራት አለብን ምናምን ተባብሎ ተነጋገሩና፣ የት እንገናኝ የሚል ነገር መጣ። አባ ማትያስ ቢሮ እመጣለሁ አሉ። ሙፍቲ አይ እኔ ነኝ የምመጣው አሉ። አይ እኔ ነኝ የምመጣው ተባባሉ። መጨረሻ ላይ ምን እንደወሰኑ ታውቃለች? በቃ ሀይማኖት ተቋማቶች ነ ከ1995 ጀምሮ ላይዘንላቸው የተቀዳሚው ምፍቲ ፎቶዎች ከዛን ጊዜ ጀምሮ በልዩነት የእሳቸው ፎቶ ዶክመንታሪ ጋር ያስቀምጠዋል ሚባለ ሳምቻል ነው። እውነት ነው። ሙፍቲ ሀዘን በጣም ጎርቶናል አይደል? በጣም አዝነናል። የእሳቸውን ሀዘን አባ በደንብ ገለጹልን። በቃ ሌላ ፎቶ አያስፈልገ። ልክ ሲገቡ ሳያቸው በእርግጠኝነት የሆነ ፎቶ እንደማገኝ እርግጠኛ ነበርኩ። ማን እንደምታነሳ ግን ታውቃለህ። ቀረፃውን በቃ አህመድ ሊቀርጽ እሺ ብለዋል ሲሏቸው አህመድ እሺ ያለ ነው ያሉት። ከዛ ካሴት ጠፋ ይቋረጥ ምናምን ሲባል ጠሩኝና አህመድ አሉኝ። አቤት፣ ካሴት እንደዚህ የሆነ ተወደደ ምናምን አለ። አዎ ጠፍ አለ። አዎ በጣምም አላስረዘምኩትም በጣምም አላሳጠርኩትም። እኮ ላሳጥረው እንዲህ አሉኝ አስበው ሌላው ደግሞ የቅዱስ ሲኖዶስ ምልአተ ጉባኤ ከመጀመሩ በፊት በብፁ አቡነ ፊሊጶስ እየተነሱ ያሉ ጉዳዮች እጅግ በጣም መነጋገሪያ ሆነዋል። እሳቸው ብፁ አቡነ ፊሊጶስ የቅድስት ሥላሴ መንፈሳዊ ኮሌጅ ፕሬዚዳንት ናቸው። ቢሆንም ግን ይህንን መንፈሳዊ ኮሌጅ ከአባይ ባንክ ጋር ውለታ በመግባት የዩኒቨርሲቲውን ካርታና የሕንፃ ፕላን በማስያዝ ብድር እንደተበደሩበት ይህም ብድር ቀላል የማይባል በቢሊየን የሚቆጠር ገንዘብ እንደሆነ በብዙ ቦታዎች ይወጡ ያሉ መረጃዎች ይገልጣሉ። ይህን ነገር መናገር ይህንን ጉዳይ የደረሰበትን ነገር ለማወቅ ቅዱስ ሲኖዶስ በአጀንዳነት ይዞት ይነጋገርበታል ተብሎ ይጠበቅ ነበር። በዚህ ጉዳይ ላይ ምንም መነጋገር እንዳልተቻለና አጀንዳ ላይም እንዳልተያዘ ነው መረጃዎች እየጠቆሙ የሚገኙትና እየተሰማ ያለው። ከዚህ ጋር ተያይዞ ኢትዮ ቤተሰብ የተባለው ሚዲያ በዚህ ጉዳይ ላይ ብፁዕ አቡነ ፊሊጶስ የቅድስት ሥላሴ መንፈሳዊ ኮሌጅን እንዴት አድርገው እንደተበደሩበትና የነበረው መረጃ ምን ይመስላል የሚለውን ከማቅረብ በፊት ኢትዮ ፎረም የተባለው ሚዲያ በብፁዕ አቡነ ፊሊጶስ እና በአባይ ባንክ መካከል የነበረውን ውለታና የብድር ስምምነትን በተመለከተ የሰራውን ዜና ሲቀድመን እንመልከት። ለባንኩ ያቀረቡት ጥያቄ ውድቅ ተደረገባቸው። የባንኩ ፕሬዝደንትን በጳጳሱ ቢሮ ተገኝተው ጥያቄያቸው ውድቅ መደረጉን ገልጸዋል ተብሏል። ኢትዮ ፎረም በተከታታይ ባሰራጫቸው ዘገባዎች ጠቅላይ ቤተ ክህነት ከእውቅና የውጭም አንድ ቢሊዮን ብር የሚደርስ ገንዘብ ከባንክ ተበድረው አገኘኋቸው ያላቸውን የቅድስት ሥላሴ ዩኒቨርሲቲ ፕሬዝደንት አቡነ ፊሊጶስን ሲመረምር መቆየቱን መግለጹ አይዘነጋም። ጳጳሱ በበኩላቸው የተበደርኩት ዩኒቨርሲቲ ላስገነባ ነው፣ ቤተ ክህነቱ በስራ ጣልቃ መግባቱን ማቆም አለበት ሲሉ ምላሽ ቢሰጡም ባሳለፍ ነው ግንቦት ግን ቅዱ ሲኖዶሱ የመወያያ አጀንዳ አድርጎት እንደነበርና ውሳኔ እንደተላለፈበት ይታወሳል። ቤተ ክህነቱ ከኔም ሆነ ከቋሚ ሲኖዶሱ እውቅና ውጭም የቅድስት ሥላሴ ዩኒቨርሲቲ ግቢ ውስጥ ተጨማሪ ህንጻ ማስገንቢያ በሚል የዩኒቨርሲቲው ፕሬዝደንት አቡነ ፊልጶስ ከ160 ሚሊዮን ብር በላይ ገንዘብ ከአባይ ባንክ ማስለቀቃቸውን ደርሼበታለሁ። ይህንን ያደረጉትም የዩኒቨርሲቲውን ካርታ ሲዘው ነው በማለትም ቅሬታ አቅርቦ ነበር። ቅዱስ ሲኖዶሱ ሊቀጳጳሱ አቡነ ፊሊጶስ ትክክለኛ አሰራርን አልተከተሉም፣ የቤተ ክርስቲያኗን ንብረት አስይዘውም ከባንክ መበደር አልነበረባቸውም በሚል ከተወያየ በኋላም ገንዘቡን መልሰው ካርታውን ከባንኩ እንዲያስመልሱ የተጀመረውን ህንጻም በውስጥ ገቢ እንዲጨርሱ የሚል ውሳኔ ባሳለፍነው ግንቦት አሳልፏል። ይህንን ተከትሎ አቡነ ፊሊጶስ የቅድስት ሥላሴ ዩኒቨርሲቲ ነው ይዞታ ማረጋገጫ ካርታም ባንኩ እንዲመልስላቸው ከአንድ ሳምንት በፊት የጠየቁ ሲሆን በመጀመሪያው ዙር ከተለቀቀው 166 ሚሊዮን ብር ውስጥ 50 ሚሊዮኑ ለመክፈል ስለመወሰንና ባንኩ ይህንን ታሳቢ አድርጎ ካርታውን ይመልስልን ሲሉም ለአባይ ባንክ ማመልከቻ ማስገባታቸው መዘገባችን ይታወሳል። ይሁን እንጂ ደብዳቤ የደረሳቸው አበዳሪው የአባይ ባንክ ፕሬዚዳንት አቶ የኋላ አባይ ወደ አቡነ ፊልጶስ ቢሮ ሂደው ጥያቄያቸውን እንደማይቀበሉት አስረድተዋቸዋል ተብሏል። የባንኩ ፕሬዚዳንት የተቋማቸውን ሕግ ጥሰው ያለ ዋስትና የሚሰጡት ብድርም ሆነም ብድር ሳይመለስ የሚመልሱት ካርታ እንደማይኖር ያስረዱ ሲሆን፣ በተዋዋልነው መሰረት ያበደርናችሁን ገንዘብ በጠቅላላ ከነወለዱ ስትከፍሉ ብቻ ካርታውን እንመልሳለን ሲሉም በአጽንኦት ማስረዳታቸውን የአባይ ባንክ ምንጮች ለጣቢያችን አረጋግጧል። ሲኖዶሱ ከባንክ የተበደራችሁትን ገንዘብ መልሳችሁ የተጀመረውን ህንፃ በውስጥ ገቢ ያስጨርሱ በማለት ያሳለፈውን ውሳኔ ለማስፈጸምም በህንፃው ላይ ተከራይተው አገልግሎት ከሚሰጡ ተቋማት በየወሩ ከዚህ በፊት ከሚከፍሉት ተጨማሪ 54 ሚሊዮን ብር ለማስከፈል መወሰናቸውን፣ ይህም ከዚህ በፊት ከሚገኘው በተጨማሪም ከ65 ሚሊዮን ብር በላይ ለመሰብሰብ የታቀደ ነው። ገቢያችንን አሳድገን እንከፍላለን የሚል ሀሳብ ከዩኒቨርሲቲው ፕሬዝደንት በኩል ቢነሳም የባንኩ ፕሬዝደንት ግን ይህ የእናንተ የውስጥ አሰራር ነው እኛን የሚመለከት አይደለም ብለው ምላሽ ሰጥተዋል፣ ተብሏል። ከአንድ ሳምንት በፊት የተጻፈውና በአቡነ ፊሊጶስ ፊርማ ለባንኩ የተላከው ደብዳቤም ዩኒቨርሲቲው ዓመታዊ ገበያቸውን የሚያሳድግባቸው ሌሎች አማራጮችን የዘረዘረና ይህንን ታሳቢ በማድረግ ቀሪውን 116 ሚሊዮን ብር የምንመልስበትን መንገድ ለማመቻቸት አዲስ የብድር ውል እንፈራረም ሲል የሚጠይቅ ቢሆንም የአባይ ባንክ ፕሬዚደንት ግን እንዲህ አይነት አሰራርን ለመፈጸም የብሔራዊ ባንክም ሆነ የባንካቸው ህግ እንደማይፈቅድ ገልጸው እንግዲህ እንዲህ ባለበት ሁኔታ ላይ ነው። ብፁዕ አቡነ ፊሊጶስ ይህን ነገር እንዴት እንደፈጸሙት መግለጫም አልተሰጠም። ቅዱስ ሲኖዶስም በአጀንዳነትም መያዝም አልተቻለም። ግን ከፍተኛ ውጥረት በውስጥ እንዳለ እየተሰማን ያለው፣ ኢትዮ ቤተሰብ ደግሞ ይህንን ጉዳይ እንዲህ ብሎ አቅርቦታል። የሊቀ ጳጳሱ ምስጢራዊ ብድር ላይ ቀደም ሲባል ከአባይ ባንክ የተወሰደውና ገና ያልተከፈለው የመቶ ሚሊዮን ብር ዕዳ እንዳለ ሆኖ አሁን ደግሞ ሌላ አርባ ሚሊዮን ብር ብድር በምግባረ ሰናይ ሆስፒታል ስም መከናወኑ የውስጥ መረጃ ምንጮቻችን አድርሰውናል በማለት ኢትዮ ቤተሰብ ሚዲያ ይናገራል። አዲሱ ብድር የተከናወነው በሊቀጳጳሱና በሌላ አንድ ግለሰብ ብቻ በከፍተኛ ሚስጥር ሲሆን የሆስፒታሉን ህጋዊ ባለቤትነት ማረጋገጫ ወይም ካርታ ለባንክ በማስያዝ መሰጠቱንም የመረጃ ምንጮቻችን አጋርተውናል። ይሁን እንጂ ሊቀጳጳሱ የዚህም ተቋም የበላይ ጠባቂና ኃላፊ መሆናቸው ያለ ጠቅላይ ቤተ ክነቱ ፈቃድና እውቅና ብዙ ነገሮችን ብቻቸውን መከወናቸውን ለምን የሚያስብልና ማንን ተማምኖ ነው የሚል ጥያቄ እያስነሳ ይገኛል በማለት ይህን መረጃ ይቀጥላል። ይህ ሆስፒታል ይላል እንግዲህ ምግባረሰና የተባለው ሆስፒታል የቤተክርስቲያናችን ሆስፒታል ነው። ይህ ሆስፒታል አድዋ ድልድይ ሲግናል አካባቢ የሚገኝ ሲሆን ቀደም ብሎ በብፁ አቡነ አብርሃም ዘመን እንዲመረቅ ቢጠየቅም ችግር ያለበት ነው በሚል ምክንያት መታገዱ የነበረበትን የገንዘብ ግልጽነት ጉድለት ያመላከታል። ሆኖም የቅዱስ ሲኖዶስ ጉባኤ የመቶ ሚሊዮኖችን ያልተከፈለ ብድር ጉዳይ እንዳያነሳባቸው ለገጽታ ግንባታ ሲባል የፊታችን ቅዳሜ እለት በስራ ላይ የሚገኘውን ህንፃ የመረቃት መርሃ ግብር በድንገት ተይዞለታል በማለት መረጃውን አያያዙ ይቀጥላል። ከመረቃቱ ስነስርዓት በኋላ ቅድስት ሥላሴ መንፈሳዊ ኮሌጅ ቅጥር ግቢ ውስጥ በሚገኘው በሊቀ ጳጳሱ መኖሪያ ለተመረጡ አባቶች ምሳ ግብዣና ሽልማቶች ተዘጋጅቷል። በዚህም ዕለት ዳንኤል ክብረት ተገኝቶ በሲኖዶስ ጉባኤ ለጳጳሱ ድጋፍ እንዲሰጣቸው መመሪያ ይሰጣል ተብሎ ይጠበቃልም። ይህም ድርጊት በጉዳዩ ላይ ተጽዕኖ ለመፍጠር የሚደረግና ጉዳዩ የቅዱስ ሲኖዶስ በአጀንዳነት እንዳይካተት ጥረት ለማድረግ መሆኑን እና አጀንዳ ለማስቀየስ የተደረገ እንቅስቃሴ እንደሆነም ኢትዮ ቤተሰብ ይናገራል። በዚህ ዝግጅት ላይ የሚገኙ ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት በዚህ ግብዣ ተገኝተውና የጋራ ምክክር አድርገው እውነትን ለመደበቅና ሊቀ ጳጳሱን ለሰሩት የገንዘብ ማጭበርበር ከለላና ድጋፍ ቢሰጡ ሲኖዶስ ለፍትህና ለእውነት የቆመ ነው ብሎ ለመናገር እንዴት ይቻላል? በዚህ ቦታ ይህንን ድርጊት የፈጸመው ጳጳስ ባይሆን ምን ሊደርስበት ይችላል? እንደዚህ ያለታገሰው ሰው ይኖራል ወይ? ተጨባጭ ማስረጃዎችና ዝርዝሩን በመደመኛ በረሃ ግብራችን እንቀጥላለን ወይም እናጋራለን በማለት ኢትዮ ሚዲያ ቤተሰብ በሊቀ ጳጳሱና በአባይ ባንክ መካከል ስለተፈጸመው የብድር ስምምነት ይህንን መረጃ አውጡታል። ይህ ያለ ጠቅላይ ቤተ ክህነትና ያለ ቅዱስ ሲኖዶስ እውቅናና ፈቃድ የአንዲት ቤተ ክርስቲያንን ከፍተኛ ትምህርት ተቋሚ የሆነውን ቅድስት ሥላሴ ዩኒቨርሲቲን ካርታና ፕላን አስይዞ ብድር እንዴት ሊበደሩ ቻሉ? ቅድስት ሥላሴ መንፈሳዊ ኮሌጅ ይህም ብድር መክፈል ካልቻለ ባንኩ በተሰጠው ሕግና መብት መሰረት ህንፃውን የቤተ ክርስቲያኒቱን ከፍተኛ የትምህርት ተቋምን ለጨረታና ለሐራጅ ቢያቅርብ እነማናቸው ሊረከቡትና ሊጫረቱበት የሚችሉት? ይህስ ቀላል ጉዳይ ሆኖ ይታለፋሉ የሚሉት ነገሮች ግራ ቀኝ ስንመለከት ነገሮች ወዴት ሊሄዱ ይችላሉ የሚሉትን ነገሮች መገመት እጅግ በጣም ከባድ ነው የሚሆነው። በዚህ ጉዳይ ላይ አሁንም የጎን ነገሮች እየተሰሩና እየተፈጸሙ እንዳሉ ነው። አሁንም መረጃው እየወጡና እየገለጹ የሚገኙት። ሌላው ከዚህ ጋር ተያይዞ ቅዱስ ሲኖዶስ በምልአተ ጉባኤ በአጀንዳነት ይይዘዋል ተብሎ የተጠበቀው በትግራይ በኩል እየሆነ ያለው ነገር እንግዲህ የትግራይ ቅዱስ ሲኖዶስ ብሎ ራሳቸውን ለይተው ገንጥለዋል። ጳጳሳት በራሳቸው ጊዜ ሾመዋል። የራሳቸውን የአስተዳደር መዋቅር የትግራይ መንበረ ሰላማ ቤተ ክህነት ብለው አውጀዋል። ይህንን ጉዳይ ወደ መፍትሄ ለማምጣት ቤተክርስቲያን የነበራትን አንድነትን ለማስቀጠል እየተሰራ ያለው ነገር እጅግ በጣም ደካማ ነው የምንሰማ ነገር ይህን እርቅና አንድነትን የማይፈልጉና የማይወዱ ሰዎች ከዚያም ከዚህም እንዳሉ በእነሱ ጫናና ተግዳሮት ነገሮቹ ዳር ሊደርሱ እንዳልቻሉ ነው እየተሰማ ያለው። ፓትርያርኩ ከፍተኛ ፍላጎትና ቁርጠኝነት ቢኖራቸውም ይህን ጉዳይ ማስፈጸምና እርቁ እንዲወርድና ችግሮች እንዲፈቱ አሁንም ማድረግ እንዳልቻሉ ነው እየተሰማና እየተደመጠ የሚገኘው። ቢሆንም አሁን ግን በአጀንዳነት ግን በታይታ ተደርጎ አላልቀረም የሚል ነገር ምላሽና ገጽታ ለመስጠት ይህንንም ጉዳይ በተመለከተ ኢትዮ ቤተሰብ የተሰኘው ሚዲያ ይህንን ጉዳይ እንዲህ ብሎ ነው የገለጠው። ከክልኝ ለከክል ጨዋታው ውዝግብ የሚያስነሳ አጀንዳ አይቀርብም። ጳጳስን የሚከስ አጀንዳ አይካተትም። በቲፎዙ ብቻ ግን እስከ መቼ በመንፈስ ቅዱስ የሚመራ ቅዱስ ሲኖዶስ እያልን ለፍትህና ለእውነት መቆም ያቀትናል። በዛሬው ስብሰባ አራት አጀንዳዎች ተለይተዋል። የብፁህ አቡነ ሮፋኤልና የትግራይ እርቅ ጉዳይ አከራካሪ ነበር። ዝርዝሩን እመለስበታለሁ ብሏል። የትግራይ የእርቅ ጉዳይ ግን ፓትርያርኩን ተከሳሽ በማድረግ እነሱ አይደሉም ሲኖዶስ ሀገርን ገንጥለዋል በሚል ሀሳብ ተነስቶ ያለመግባባት በዛሬው ዕለት መለያየታቸው እየተሰማ እንዳለ ነው የሚናገረው እንዲህ ያሉ ነገሮች ናቸው እንግዲህ አሁን እየተደመጡ ያሉት እንግዲህ፣ ቅዱስ ሲኖዶስ ምላተ ጉባኤውን ጀምሯል። በቀጣይ ሊወስናቸው የሚገባቸውን ጉዳዮች በጋዜጣዊ መግለጫ ምላሽ ያቀርባል ብለን ነው የምንጠብቀው። የሚሆነውን ነገር እናደምጣለን። በመጨረሻም የምሰናበታችሁ ይህን ቅዱስ ሲኖዶስ ለመወያያነት የመረጣቸውና የወሰነባቸውን አጀንዳዎችን በተመለከተ መምህር ዳንኤል የሰጡትን መረጃ በማቅረብ እሰናበታችኋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር እያደረጋችሁ በወዳጅነት በቤተሰብነት አብራችሁ እንድትዘልቁ እየጋበዝኩኝ የምሰናበታችሁ ሙልጌታ ስዩም ነ በአጀንዳ ቅደም ተከተል መሰረት የመጀመሪያው አጀንዳ የነበረው ቀደም ሲል በጠዋቱ ምልአተ ጉባኤው ስብሰባ የቅዱስነታቸውን አጠቃላይ ያቀረቧቸውን በመልእክታቸው ያካተቷቸውን ሁኔታዎች በሙሉ በመዳሰስ የቅዱስነታቸው የመክፈቻ ንግግር በሚቅበቀጣይ እንግዲህ የቤተ ክርስቲያናችን የስራ መመሪያ ሆነው እንዲቀጥሉ ጉባኤው በመቀበል የመጀመሪያውን አጀንዳ በቅዱስነታቸው መልእክት ላይ በመወያየት ውይይቱ በዚሁ ተጠናቋል። በሶስተኛ ደረጃ ሀገራዊ ሰላምን የተመለከተው ጉዳይ ነው። በዚህ አጀንዳ ላይ መልአተ ጉባኤው በጣም በጥልቀት በመወያየት ጊዜ ሰጥቶ ቀደም ሲል በግንቦቱ የቅዱስ ሲኖዶስ የረክበ ካህናት መልአተ ጉባኤ ላይ በብፁዓን አባቶች የሚመራ በብፁዓን አባቶችን የያዘ አምስት አበይት የሆኑ የቤተ ክርስቲያናችን የቅዱስ ሲኖዶስ አባላት ሊቃነ ጳጳሳትን የያዘ ኮሚቴ መዋቀሩ ይታወቃል። በአራተኛ ደረጃ የተቀመጠው አጀንዳ በትግራይ አይጉረ ስብከትና በማዕከላዊቷ የቤተ ክርስቲያን አስተዳደር መካከል በተፈጠረው ችግር ላይ የተመረኮዘ አጀንዳ ነበር። በዚሁም ላይ ልክ ቀደም ሲል በሀገራዊ ሰላም ላይ እንደነበረው ይህንኛው የቤተ ክርስቲያንን አንድነት የሚመለከት ህዝቡ ህዝባችን መሆኑ አድባራቱ የቤተክርስቲያን ተቋማት የሆኑት ሁሉ የቤተክርስቲያን በመሆናቸው ለዚህ ጉዳይ ትኩረት በመስጠት ቀደም ሲል የተሰሩ ወይም የተጀመሩ ስራዎች ተጠናክረው እንዲቀጥሉ፣ የሰላምና የአንድነት ጉዳይ የቤተክርስቲያን ትልቁ አጀንዳ ስለሆነ በዚህ ጉዳይ ላይ በብፁዓን አባቶች የተዋቀረው ቀደም ሲል በምልአተ ጉባኤ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ምልአተ ጉባኤው ማሳሰቢያም እንዲሁም ደግሞ መመሪያ እና ውሳኔ ወስኗል። እንግዲህ በዛሬው ዕለት አራት አጀንዳዎችን አይቶ ውሳኔ ወስኗል። በቀሪዎቹ 12 አጀንዳዎች ከነገ ጀምሮ ጉባኤው የሚቀጥል ይሆናል። የዛሬውን ጉባኤ የተመለከተው መግለጫ በዚሁ ይጠናቀቃል። አመሰግናለሁ።